ኢትዮጵያ ካላት የአደባባይ በዓላት መካከል በተለይ በኦሮሞ ህዝብ ዘንድ ትልቅ ቦታ የሚሰጠው የኢሬቻ በዓል ይጠቀሳል። የገዳ ስርዓት መገለጫና የኦሮሞ ህዝብ የባህል ሀብት የሆነው ኢሬቻ በሰላም ተከብሮ መጠናቀቁን የቱለማ አባገዳ ጎበና ሆላ ተናግረዋል። የዘንድሮው የኢሬቻ በዓል የኦሮሞ ህዝብ ብቻ ሳይሆን ብሔር ብሔረሰቦች በተገኙበት በድምቀት መከበሩን ነው አባገዳ ጎበና በሰጡት መግለጫ የተናገሩት። ሁመኒ አሲረት አርጋሚኩን መርቱ የኦሮሞ ህዝብና ሌሎች ብሔር ብሔረሰቦች ተውበውና በፍቅር ተሳስረው የመጡበት ሁኔታ እንዲሁም ፈጣሪን ያመሰገኑበት ሁኔታ እጅግ ደስ የሚል ነበር። ለተሳተፉት በሙሉ እጅግ በጣም አድርጌ ማመስገን እፈልጋለሁ። ባኤ ከሚረቀቡ ገለተጉዳ በአዲስ አበባ ከተማ የተሰራው የልማት ስራ የሆረ ፊንፊኔ ኢሬቻ በድምቀትና በተለየ ሁኔታ እንዲከበር አስችሎታል ያሉት አባገዳ ጎበና፣ የቢሾፍቱ ከተማም ቢሆን በከፍተኛ ደረጃ አምራና ደምቃ በዓሉ እንዲከበር አድርጋለች ነው ያሉት። ከእንግዶች አቀባበል ጀምሮ በዓሉ በድምቀትና ሰላማዊ ሆኖ እንዲጠናቀቅ አስተዋጽኦ ላደረጉ አካላት ሁሉ ምስጋናም አቅርበዋል። ይህንን ሀገር መምራትና ማስተዳደር ትልቅ ነገር ነው። እንዲህ በብዛት የመጣን ህዝብ በሰላም እንዲገባ ማድረግም እንደዛው። ቀንና ሌሊት ደከመኝ ሳይሉ ያስተናገዱትን በተለይም ደግሞ የኦሮሚያ ክልል አስተዳደርን ማመስገን እፈልጋለሁ። በመቀጠልም የአዲስ አበባ አስተዳደር የጸጥታ አካላት በሁሉም የአዲስ አበባ በሮች እንግዶች በሰላም እንዲገቡ ላደረጉበት ሁኔታ አመሰግናለሁ። ጋለተ ጉዳ ጋልጩ ፍንበርባ አም አስረት ትርማት ሁንዳ የኦሮሚያ ባህልና ቱሪዝም ብሮ ኃላፊ ወይዘሮ ጀሚላ ሲምቢሩ በበኩላቸው የ2018 የኢሬቻ በዓል ሁሉም ህዝብ በሃይማኖት በፖለቲካ ልዩነትና በሌሎች መመዘኛዎች ሳይለያይ ባህልና ወጉም በጠበቀ መልኩ በዓሉን ማክበሩ ኢሬቻ የፍቅርና የሰላም በዓል መሆኑን በተጨባጭ የታየበት ነው ብለዋል። የሆራ ፊንፊኔና የሆራ አርሰዴ የኢሬቻ በዓል እሴቱን በጠበቀ መልኩ ተከብሮ በመጠናቀቁ እንኳን ደሳለም ማለት ፈልጋለሁ። ከገዳ ስርዓት ማሳያዎች አንዱ የሆነው ኢሬቻ የሰላም የአንድነትና የፍቅር መድረክ መሆኑን ህዝቡ በተጨባጭነት አሳይተዋል። ብሔር ብሔረሰቦችና የጎረቤት ሀገራት ህዝቦችን በመሳተፍ አክብረዋል። ይህ የሀገራችንን ታላቅነትና የእድገት ግስጋሴዋን እንዲሁም በህዝቦቿ መካከል ያለውን መከባበር አንድነት ማሳያ ነው። ጉዱማ ብየኬና ብይ ኬና ገረሚት አካ ዴማ ጅርቱ ጃለል ብየኬና ወሊ ወሊፍ ቀብዱ ተኩማን ብይ ኬና ወሊፍ ቀብዱ ስርኒ ገዳ ማለከተይ አገር ሲፍቱ ጉዳት የዘንድሮው የኢሬቻ ባህል የህብረተሰቡን ፍላጎት በጠበቀ መልኩ ከሌላው ጊዜ በተለየ ሁኔታ መከበሩን የገለጹት ደግሞ የቢሾፍቱ ከተማ አስተዳደር ከንቲባ አቶ አለማየሁ አሰፋ ናቸው። እንግዲ የኢሬቻ ባህል በዘንድሮ ዓመት እንደምታውቁት ከበፊቱ በተለየ ሁኔታ ደምቆ አምሮበት ነው ያሳለፍነው። ይሄ ማለት ምን ማለት ነው? እኔ እንደኔ በመጀመሪያ ደረጃ ህብረተሰቡ ምን ይፈልጋል፣ የህዝቡን ፍላጎት እያወቅነው መጥተናል የሚል ያለኝ እኔ በእንደ አስተሳሰብ፣ ለምን ህብረተሰቡ የሚወደውን ነገር የምናከብርለት ከሆነ፣ የህብረተሰቡን ባህል የምንጠብቅለት ከሆነ፣ ህብረተሰባችን እንዲደሰት የምናደርግ ከሆነ እንዲህ ባማረ መልኩ ፍጹም ሰላማዊ በሆነ ያው ከትላንትና ከዋዜማ ጀምሮ ሌሊቱን ሙሉ ሲጫወቱ፣ ሲዘፍኑ፣ ፈጣሪያቸውን ሲያመሰግኑ፣ እርስ በራስ ሲመሰጋገኑ፣ ሲተቃቀፉ፣ በቃ ፍጹም ፍቅር ሲያሳዩ ነው ያደሩ። በኢሬቻ በዓል የታየው የባህል አልባሳት ድምቀትና የባህል ኢንዱስትሪ እድገት የስራ እድል ከመፍጠር ባሻገር ለቱሪዝም ስህበት ከፍተኛ አስተዋጽኦ ማድረጉም ተመላክቷል።